ዘንድሮውን የ12ኛ ክፍል ሀገር አቀፍ የማጠናቀቂያ ፈተና 68000 ተማሪዎች ይወስዳሉ። ፈተናውንም ከሰኔ 23 እስከ ሐምሌ 8 2017 ዓ.ም ይሰጣል። የትምህርት ምዘናና ፈተናዎች አገልግሎት መርሃ ግብር እንደሚያሳየውም ፈተናው በወረቀትና በበይነ መረብ በሁለት ዙር ነው የሚሰጠው። የተፈጥሮ ሳይንስ ወይም ናቹራል ሳይንስ ተማሪዎች ፈተናውን በቅድሚያ ይወስዳሉ። በወረቀት የተፈጥሮ ሳይንስ ፈተና ሰኔ 23፣ 24 እና 25 2017 ዓ.ም ይሰጣል። በበይነ መረብ በሁለት ዙር የሚሰጥ ሲሆን አንደኛው ዙር ሰኔ 23 ና 24 እንዲሁም 25 ሁለተኛው ዙር ደግሞ ሰኔ 26፣ 27 ና 30 እንደሚሆን መርሃ ግብሩ ያመላክታል። የማህበራዊ ሳይንስ ተማሪዎች ፈተና መርሃ ግብሩን ስንመለከት ደግሞ በወረቀት ሐምሌ 1፣ 2 እና 3 የሚሰጥ ይሆናል። የማህበራዊ ሳይንስ የበይነ መረብ አንደኛ ዙር ፈተና ሐምሌ 1 ሁትና እና ሶስት ሁለተኛ ዙር ደግሞ ሀምሌ አራት ሰባት እና ስምንት ይሰጣል በወረቀት የሚፈተኑ ተማሪዎች ዩኒቨርሲቲ የሚገቡበት ቀናትም ለተፈጥሮ ሳይንስ ወይም ናራል ሳይንስ ሰኔ 21 ና 22 ለማህበራዊ ሳይንስ ወይም ደግሞ ሶሻል ሳይንስ ሰኔ 29 ና 30 ይሆናል በበይነ መረብ የሚፈተኑ ተማሪዎች ከመኖሪያ ቤታቸው በየቀኑ እየተመላለሱ በተመደቡበት መፈተኛ ማዕከል የሚፈተኑ መሆኑ ታውቋል ፈተናውን በወረቀት የሚወስዱ ተማሪዎች ሁሉም በዩኒቨርሲቲዎች የሚፈተኑ መሆኑም ታውቋል ይገልጻል የበይነ መረብ ፈተና ደግሞ በዩኒቨርሲቲዎች በመንግስትና በግል ትምህርት ቤቶች በጤናና በመምህራን ማሰልጠኛ ኮሌጆች እንዲሁም በቴክኒክና ሙያ ኮሌጆች ውስጥ ባሉ ኮምፒውተሮች ይሰጣል። በፈተና ወቅት ለፈተና ስርቆትና ኩረጃ የሚውሉ ማንኛውንም ቁሳቁስ መጠቀም የተከለከለ መሆኑን የትምህርት ምዘናና ፈተናዎች አገልግሎት አሳስቧል።